ቤዛ ተፈታች። ያፌዝም ኤርፋታን ሊያገባ ነው። ቤዝን ያስፈታት ምክንያት ጽን ወደ ሰርጉ ይዛለት እንድትመጣ አስቦ ነው። ኤርፍዬም ቆርጣለች። ናቲን አልፈልግህም በቃ እኔ ላፍለላ ፍቅረኛ ለኝ አለችው። ሰላም ጤና ይስጥልኝ። ወደ ቻናል ዩት ሰዎች ሰላማችሁ ይብዛ እያላችሁበት ላይክ ሰብስክራይብ በማድረግ ተቀላቀል። ናቲም ግራ ገብቶት በጭንቀት ተውጧል። ያፌ ናቲም የፖሊስ ሆና ተገኘች። ኤርፋታን ተረዳት ይሆን? እባክስቲ ተረጋጊና ሁሉንም ነገር ነው ይነግርሻለሁ ዝም በይ ምንም ነገር መናገር አይጠበቅም ትሰሚኛለሽ ኤፍራታ አንቺ ለወንድሜ የምትገዜ ሴት አለች ቤተሰቦቻችን ስንት ለብት ያገኙትን ንብረት በአንቺ ምክንያት አጣን ትሰምኛለሽ ኤፍራታ በጣም አድርጌ ኖር ሽ ምጠላሽ ጽባክሽ አሁን እኔ አንቺ ማስተናገድ ነው ኤፍራታ እኔ አንቺ ጠላት አይደለሁም አንቺ መቼም ቢሆን ልጎዳሽ አልችልም እሺ እባክሽ ዋል በሩን ክፈቸው እኔ በጣም ነገር አውቄ ባንቺ ላይ ባልናደን ነበር የሚጸጽተኝ ቆይ ግን አንቺ ራሱ ባደረግሽው ነገር ትንሽ እንኳን፣ ድርጅት አሳልፌ ልሰጠው ነበር ይለኛል። ቆይ ነው ስቃይ በቃሽ? እንደኔማ ቢሆን ኑሮ አንቂ ገሎ ነበር። ወይ እፍ ያልተነሳችሁ፣ ምንም አላለችኝም። ምን ሆናለች?

እኔ አንቺ ጠላት አይደለሁም። አንቺ መቼም ቢሆን ልጎዳሽ አልችልም። እኔ በጣም ችግር አለብኝ። አንቺ ደግሞ ተጨማሪ ችግር አትሆኝብኝ። ቆይ ያው ፊት ምን ብሎ ነው ያስፈራራሽ? እያሰበ ነው። ይህ ደግሞ ለአንቺ ተጨማሪ ራስ ምታት ነው። ቤዛ ልትፈታ ነው። ለአይቴት አንቺ በጣም ብዙ ነገር ታውቂያለሽ። ኤፕ አሁን እሱን ታዩና፣ ያፊት በምን አስፈራራሽ? ንገሪኝ። እርግጠኛ እኔ ከማስፈራሪያው አንዱ ለማንም እንዳትናገር፣ ሄዋን ፖሊስ ሆና ተገኘች። የሚገርም ነገር ነው። እኔ ፖሊስ ናት ብዬ አልጠበኩትም ነበር። ድንገት ኤርፋታ ክፍል ገብታ፣ ኤርፋታ ደንግጣ ባክሽ በሩን ክፈችው አለቻት። እኔ ልረዳሽ ነው የገባሁት፣ ልጎዳሽ አይደለም። ገነት ቤዛ ያገኘ ሰው በሙሉ አንቺ ያገኝሽን አትፈልግም። ስለዚህ ድምፅሽን ቀንሽ አለቻት። ኤፉ ያፌዝ ቤዛን ሊያስፈታት እየፈለገ ነው ቤዛ ደግሞ ከተፈታች ለአንቺ ተጨማሪ ራስ መታት ነው አለቻት። ቆይ የፊዝ ምን ብሎ ነው ያስፈራራሽ? አለች። ማለት ነው አንቺን እንዴት ልታውቅ ይቻልሽ አንቺ የፊዝ ሰው ነሽ አለቻት። እባክሽን ድምፅሽን ቀንሽ። እኔ ግን ተደብቄ ነው። ገነት ቤዛን ያገኘ ሰው አንቺ እንዲያገኝሽ አይፈልግም። አሁን ካየችን ጎትታ ነው። ከእኔ ምንድን ነው የፈልግሽው? ኤፍ እኔ አንቺን የምጎዳ አይደለሁም። አንቺን ልረዳ። ቤዛ ልትፈታ ነው አለች ደግሞ ምኑን? ታሪኩና ከቤዛ በላይ ግን አንቺ ብዙ ነገር ታውቂያለሽ። ስለ በምንድን ነው ያስፈራራት? ከማስፈራሪያው አንዱ ለማንም እንዳትናገሪ ነው አለች። ጎበዝ ወሬ አወጣጭ ነች። እኔ ለማንም ምንም አልተናገርኩ። ብ ለዛ ለሰውይሽ እኔ አፌዝ ሰው አይደለሁም፣ በተቃራኒው እኔ ፖሊስ ናት ስትላት የደነገጠች ና ወደኋላ ያፌዝ ቤዛን ሊያስፈታት ነው ሉሌትም ከቤት ወጥታ። ወደ ቤዚጋ ውሰጅኝ ስላለቻት ለፖሊሷ ደወለችላት። ህይዋን እዬ፣ እባክሽ እርጅልኝ ጓደኛዬ፣ ሌላ ሰው የምቀርበው ሰው የለም። ማለት ዛሬ ደግሞ ምን ተፈጠረ? ለችግርሽ ብቻ ደው ችግር ያሻል። እባክሽ ቅርታ አድርጊልኝ። ሌላ ጊዜ ደግሞ እነዚህ ቤዛ ጋር ውሰጅኝ አለችኝ። እኔ ደግሞ እሷ ጋር ከሄድኩኝ ሌላ ችግር ነው። እባክሽ እሺ በይኝ ውሰጅ። እሺ በሰላም ነው አለችኝ። እንደፈለገቻት አላውቅም፣ ልታወራት ትፈልጋለች። እሺ ችግር የለውም በጣም አመሰግናለሁ ጓደኛዬ ህይወን ብለው፣ እኔማ በጣም ደስታ ነኝ ብላት። ህይወን ስልኩን ጽሑ ከመግብ ጠረጴዛ ላይ ቁጭ እንዳለች፣ ሶፋው ላይ ደግሞ ናቲ ቁጭ ብሎ ነበር። ብድግ ብላ ከጎኑ ሄደች። ወንድሜ ሄደና ነገር ይ ምንድነው ታታሪች ነገር ቃኛ አለች። እንዴ በኋላ አልፈልግህም አለች። ሌላ ሰው አፍቅር ያለ ወንድሜ፣ ያብድሃል እንዴ ታዲያ ምንድነው የሚያስቀለ? ናቲ ፈገግ ብሎ ነበር። እንዴ ካላፈቀርሽኝ ብዬ እኔም እንደበዛል ይሁን የደስቷ ምንጭ እንጂ የሀዘኗ ምንጭ መሆን አልፈልግ ብሏት። አሁን ገና ተረዳችችም። አትራበ አላማ አይነካችሁና ለማጥፋት ነው ስራዋ። የተባለው እውነት ነው። ለወንድም ያደረግሽው እያንዳንዷ ነገር ዋጋት ትከፍልባታለች። ከቤት ወጥ በር ላይ ቆሞ ወደ ላይ ቀና ሲል ኤፍዬ በመስኮት ቆማ እያት ፈገግ ብሏል። ቁልቁል እያየች ናቲ በሩን ከፍቶ ኤፍዬን መስኮቱ ላይ ቆማ ይበር በሩን

ተረጋጊና ሁሉንም ነገር ነግርሻለሁ። አለቻለሁ ሰዎቻችንን ስንት ለፍተው ያገኙትን ንብረት በአንቺ ምክንያት ንብረታችን አጣ። እባክሽ እኔ አሁን አንቺ ማስተናገድ አልችልም። ነገር የምታውቂውን እንዳትጸጸች። አንቺ ባደረግሽ ነገር እንኳን እኔና ወንድሜ እንደዚህ ሰው ላይ ጥገኛ መሆን ሆነን አናሳዝንሽ። ስለሆንች ነው ዋጋ የሚከፈልልን ታውቂያለሽ። አሁን አንቺ እየቀለሽብኝ መሰለኝ

ይሄ ነው በቃ እምትለኝ? ብላ ላምላኳ። እናናቴ ቁጭ ብሎ የዛን ሰውዬ ፊት ማየት አልፈልግም ድጋሚ አለ። ግን ብችን ኖሮ እኔ አነቄ ነበር የሚገለው። ጽ ከላይ ወረደች፣ ንም እርፍያ ተነሳች። ምንም አላለች፣ ምንም አልሆነች። ገና ነበረ ዘ ያለ ማልሆነ ተረጋግታልኛለች ማለት ገንጅ ልጅ ብላ ቁርስ ልታቀርብላለ ያ ዞር ብላ፣ ጽ ወንድሜ መቼ ነው እናትና አባቶቻችን የሚመጡት? ሶስት ወር ሊሆናቸው ነው፣ መቼ እንደሚመጡ አለ

አልወድህም በይ፣ አይኔን እያየሽ አላት። አዎ አልወድህም፣ ውሸቴን አይደለም፣ ፊቱ ፍቅር አሁን ደስ እንዳለሽ ተፈለቅሽ ብሎ ግን ፎ እየቀለድኩ ነው፣ ፍራንክ እያረግኩ ነው። እንደ ስለሰበርኩት ስለከበርኩት ይቅርታ አለ ተጎዳሁም ብሎ ከክፍሏ ወጣ። የፍየም ማልቀሷን ቀጠለች፣ ስቅስቅ ብላ ለቀሰ። እናቲ ከመንገድ ዳር ላይ ቁጭ ብሎ ቢኒ መጣ። ምን ሆነህ ነው ባለውስጥ ደጋግሜ ስደውልልህ እማታ ነው እዚህም ምንም አልሆነም። አንዳንዴ ማውራት ከመናገር በላይ ዝምታን ጥራት ቁስልን ከማባበስ ውጪ ምንም ትርጉም የለውም አለ። የእነ ናቲ ቤት እየተንኳኳ ነበር። ገኒም ዘሮ ሂዋን ደግሞ የምንፈልገሽ እኮ ወደ ቤዝገው ሄዳለው ብላኝ ነው። ይቺ ምስኪን ልጅ አምኝ ሰጥሽ መሰለሽ? ምሊቱ አስር ጊዜ ደውላ ስለጨቀጨቀቸኝ ወይም ከሱ ስራ ነበር ይህን ስራ ነበረሽ፣ ቤዛን የሚያስፈታ መድኃኒት ልታ ባዶ አምልኮ ጋ የተወጠርሽ ነው። መቼም አንቺ ወዲያው ሲ ገኔ ትመጣች እንደ ህዋን መጣው ጠብቅኝ አለች። ገኔ ደግሞ ከእሷ ጋር እንድትሄጂ አልፈቅድልሽም ስትላት የማንኛውም ፍቃድ መጠየቅ አልፈልግም። አድሎ ዝግቢ ውስጥ ያሉ ሁሉንም እንደናት ሆነሽ ገኒም፣ ፀሐይ ስመጣ አብሬያችሁ እሄዳለሁ ያፌስራሽ አለች። በቃ ሄዱ አለች። መንገድ ላይ እየሄዱ ቤትና ቤት የተፈጠረ ነገር አለ። ምን ፈለግሽ አለች። ረጅም ስለሆነ እኮ ወሬ ልትጠበቅ ጠርብዬ ነው አለች። እስካሁን የት ነበርሽ አለቻት። ስለ ትምህርቷ እየነገረቻት መንገዱን ቀጠሉ። ጓደኛ ይመቶች ነበርን እኮ ግን በመሀል ችግር ተፈጥሮ ወደ ሌላ ሀገር ሄድኩ እያለች፣ ግን በጣም ነበር የምጠላሽ ለስራ ወደ ሌላ ሀገር ሲሄድ እኔም ሄድኩኝ። ከዛም ትምህርቴን ሳልማልቀረው አልተማርኩም አለቻት ለምን ግን ተማርሽ አለቻት? ትምህርት አልተማርኩም አለቻት። አቋረጥኩ ወጣው የሚያስጠላ እኔም እኮ ትምህርት ብዙም አልወድም እያሉ ወደ ቤት ይህም ነዚህ እኔ ልጠይቀ መጣሽ? አለ ይህም እቤዚ ጋር ሄዳ እባክሽ እርጅኝ ወንድሜ የእኛን ድርጅት አሳልፎ ሰጠ የርፋት አለማዳን ብሎ አሁን ደግሞ የአንችንም ሊሰጣ ሲል ድንገት ቀን እንደማይሰጡ ሲያውቅ ነው። ቆይ ግን እኔ እናትና አባቴ ንብረት አሳልፌ ሰጥቼ ሊሰጥ ነበር ለእሷ አሳልፎ አልሰጠም። መልሶ የምትሄም ይሰጥሻል እርፋታን መልሶ ቢሰጡት ድርጅቴን አሳልፎ ይሰጥ ነበር አለ ቤዚ ቢሆን ቤተሰቦች የማስተዳድርበት ስለሌለኝ አሳልፎ አልሰጥሽም፣ የሆነ ወንድሜ ታስፈልገኛለሽ፣ ታስፈልጊዋለሽ አለ። ፈጠረ ነገር አዲስ ነገር አለ እንዲ አለ ጓደኛዬ፣ በጣም ተጎድቷል። የእርፋታ ሌላ ወንድ ልታገባ ነው። እሱም አይሆንም ቤቴ ታውቂ ትች ሁሉም ነገር እውነት ነው ማለት ነው እንደፎከረው አደረገው አለ ቤዚ የምታውቂው ነገር እሱ እንኳን ሰርፕራይዝ ነው አለኝ እውነት ቤዚ ተወጣ ይሆን ኤርፋታስ ልታገባው ትችላለ የፈዝን መጨረሻውን እንግዲህ አብረን እናየዋለን በጣም ያሳዝናል ግን ማንም እንዲረዳት አልቻለም ኤፍዬን ቤዚ ንገሪኝ ኤርፋታ ልታገባል ንገሪኝ አለቻት ፅን እንድታመጣለት ለሰርጉ ዕለት የነገራትን እያስታወሽ በቃ ወንድሜ ማበዱ ነው አለ ጽ ናቸው። ተባብረን የእሷ ፍቅር እንዲቆርጥላት እናደርጋለን። አይዞሽ አታስቢ የጽ